ወይዘሮ ባዩሽ በሀና አባት ላይ የግድያ ሙከራ ስታደርግ እንዳጋጣሚ ሀንቾ አገኛቻትና ሀንቾና ባዩሽ አንድ ላይ ተፋጠጡ ማለት ነው። እንዲሁም ደግሞ ወይዘሮ ሜላት በሰማችበት ሰዓት በጣም ደነገጠች፣ ዓይኗን እንዳፈጠጠች ቀራች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እናም የባዩሽ ተንኮል እንደከተለ ነው የግድያ ሙከራ። ያው የሀንቹ አባት ሰሞኑን በጣም ታሞ እንዳለ ሁላችንም ጠንቅቀን ነው የምናውቀው። ለዛውም ደግሞ የመጨረሻ መርፌ ሰጠውት የተሳሳተ መርፌ የሰጠው እያሉ አሴርና ተምቹ ባለፈው ሲያወሩ ነበር። አይ የተሳሳተ መርፌ ሳይሆን ቶሎ እንዲያገግም ብለው ነው የመጨረሻ ሕክምና ነው ብሎ አሴር ደግሞ ተምቹን ሲያስረዳው፣ ተምቹም ደግሞ አይ እንደዚህማ ሊሆን አይችልም በጣም እኮ ከበድ ብሏል፣ አይናገርም አይጋገርም እያለ ተምቹ ለአሴር መለሰለት ማለት ነው። እናም ሲቀጥል ባዩሽ ያው እንደምናውቃት ሀንቾን ያው ስታሰቃያት ነው የምትኖረው። አሁንም ደግሞ አልፋ ተርፋ ቀጥታ አባቷን ልትገል ማለት ነው ስትመጣ ሲጥ ልታደርገው ስትመጣ እንደ አጋጣሚ አንችው ደግሞ ከአባቷ ጎን ጠፍታ ታቅም በነገራችን ላይ ማለት ነው። ሌላው እንኳን ቢቀር ስራ ራሱ አርፍዳ ስትሄድ ብዙም ጊዜ ከወይዘሮ ሜላት ጋር ትጣላለች ማለት ነው። ለምን አባዬ እኮ ታሞብኝ ነው እናም እኮ ሰው ስለሌለ ከጎኑ እኮ ያለው ትኔ ነኝ። ስለዚህ ትዬ ይቅርታ አድርግልኝ ትላለች፣ ብዙ ጊዜ እንደም የምታዳምጧት ከሆነ ማለት ነው። እናም በዚህ አጋጣሚ የሚገርማችሁ ነገር ባገኘችው አጋጣሚ የሀንቾን አባት የግድያ ሙከራ ስታረግ እንደ አጋጣሚ ሀንቾ አገኘቻት። ሁለቱም ተፋጠጡ። ሲፋጠጡ ደግሞ ይህንን ነገር ደግሞ ሀንቾ ለወይዘሮ ሜላት ስትናገር ራሷን መቆጣጠር አቃታት። እሷም እንዳፈጥጠች ቀረች። ሀንቾ እውነትሽ ነው የተናገርሻለሽው፣ የምርሽን ነው ስትል አዎ እኮ የግድያ ሙከራ ስታደርግ እኮ እኔ ደረስኩባትኝ፣ አለቻት ማለት ነው። እና ወይዘሮ ባዩሽ በጣም ጨካኝ እንደሆነች ሁላችንም እናውቃለን። ነገር ግን ወይዘሮ ባዩሽ የፈለግሽው ማድረግ ትችላለሽ፣ ግን አባዬን እንዳትነኪብኝ እኔ ባገኘሁት ታሪክና ባገኘሁት እውነታ እውነታውን ለማረጋገጥ ልጃችሁ ነኝ ባልኩትኝ ነገር ግን የዲኤን ውጤት ምርመራውን በማጭበርበር በስተመጨረሻም እርግብ ልጃቸው እንድትሆን ያደረግሽው አንቺ ነሽ። አሁን አልፈሽ ተርፈሽ ደግሞ በአባቴ የመጣሽብኝ። እኔን ምንም ማድረግ ትቻለሽ፣ ነገር ግን አባዬን እንድትነኪብኝ አልፈልግም። እኔ እኮ ገና ለገና ቤተሰቦቼን አገኘው እውነታውን ማወቅ አለብኝ ብዬ ምርመራውን ሳካሄድ በስተጀርባ ሆነሽ ያጭበረበርሽው ራስሽ እስከሆንሽ ድረሽ እኔን ምንም ማድረግ ትቻለሽ፣ ነገር ግን አባዬን እንድትነኪልኝ አልፈቅድም። እኔ አክሱም ላይ እኔን ጥለውኝ በሄዱ ሰዓት እና ወይም ደግሞ እኔ በጠፋውበት ሰዓት ከዛ ከአክሱም አግኝቶኝ አስራ ስድስት ዓመት በሙሉ መስዋዕትን ከፍሎ ያሳደገ አባቴን እንድትነኪብኝ አልፈልግም። ነገር ግን አሁን ላይ ያለውን እውነታና ታሪኬን ተናግሬ እኖራለሁ ብዬ እኔ ብወስንም፣ ነገር ግን በዲኤን ውጤት ምርመራና በማጭበርበር በስተመጨረሻም እኔን ውሸታምና ሌባ ነው ያደረጉኝ። ስለዚህ ሁለተኛ ነክች ብለሽ እንዳትቀርቢ ብላ ወይዘሮ ባዩሽን ሃንቾ እጇን ቀሰረችባት እንዲሁም አስጠነቀቀቻት ማለት ነው። እናም እርግብ ደግሞ አሁን ላይ በቃ ውጤቱ ያው እርግብን በተመለከተ ስለመጣ ደስታዋን አልቻለችም። ነገር ግን እሷም ደግሞ እውነት ተደብቆ የሚቀር መስሏታል በዛን ሰዓት ምርመራው ከመደረጉ በፊት ስትንበጫበጭና ከመችመች ልዋረድ ነው እያለችም ስታለቃቅስም አክስቴ ምን ማድረግ አለብኝ እያለች ልቧም ጥፍት እያለ ነበረ በዛን ሰዓት። ነገር ግን አሁን ላይ ደግሞ ደስተኛ ሆናለች፣ በውሸት ማለት ነው። ያው በውሸትና በማጭበርበር ደስተኛ ሆና ህይወቷን ቀጥላለች ማለት ነው። ከዚህ በፊት ምርመራው ሳይካሄድ በፊት እንዴት እንደምትንበጨበጭ እንዴት በቃ ስታለቃቅስ ነበር። ልዋረድ ነው ወይኔ ጉዴ፣ እንዴት አባቴ ነው የምሆነው አሁን ምን ማድረግ አለብኝ? እባክሽን አክስቴ ድረሽልኝ፣ በቃ ያለውን የሌለውን ለአክስቷ ስትዘበራርቅ ነበረ። አክስቷም ደግሞ ያው የተማመነችውን ተማምና አይ፣ ችግር የለም እንደውም እኮ ነገ የዲኤን ውጤትሽ ለመቀበል ትሄጃለሽ፣ አያሳስብሽ እሱም በእኔ ላይ ጣያለች። ምክንያቱም ተንኮሏን ነገሯን ጠንስሳ አስቀምጣ ስለሆነ ሀንቾ ደግሞ ማንም ያው ስለሌላት እሷ በእውነተኛና በትክክለኛ መንገድም ስለምትጓዝ ሁሌም ችግር ይገጥማታል ማለት ነው። ሀንቾን ግን ቢሆንም እውነት ተደብቆ እንደማይቀር እርግጠኛ ነኝ። በእጃ ዙር ደግሞ ያለውን እውነታ ቀጥታ ፍንጩን ማለት ነው ተምቹ እንደሚያመጣ እርግጠኛ ነኝ እና ሲጀመር ማለት ነው የሚገርማችሁ ነገር እኮ የሰላምዬ አባት ማለት ነው አቶ መስፍን እኮ የመጡት እውነታውን ለማረጋገጥ ነበረ። የወይዘሮ ሜላት እናት እኮ የመጣችው እውነታውን ለማረጋገጥ ነበር፣ ግን ተቃራኒ ሆኖ ተቀመጠ። ግን ሁሉም እዛ ቤት ውስጥ ማለት ነው ሁሉም በቃ ወይዘሮ ሜላት ብቻ ነች እንጂ ከሀንቾ ደስተኛ ያልሆነችው ሌላው በሙሉ ሀንቾ ትሆናለች በሚለው በጉጉትና በደስታ ሲጠባበቁ ነበረ የሚገርማችሁ ነገር ግን በስተመጨረሻም እርግብ ሆና ተገኘች። እርግብ እኮ የሆነችበት ምክንያት ያው እንደምናውቀው ከጀርባ የተደረገ ነገር እንዳለ ሁላችንም እናውቃለን። ውጤቱ እንደተቀየረ ማለት ነው ዶክተሩን በማስፈራራት ግን እንደዚህ መሆን የለበትም ብዬ ነው የማስበው። ማለት ነው ቢሆንም ደግሞ አሁን አልፋ ተርፋ ዲኤን ውጤቷን ያስቀየረችው መቻነስና አሁን ደግሞ አባቷ በጣም ሰሞኑን ደግሞ በጣም እየታመመ ነው በዛ ላይ ደግሞ የመጨረሻ ህክምና ተብሎ ህክምናም ተሰጥቶት በጣም ደክሞ ነው ያለው። እናም ልታሰናብተው ነው የመጣችው የሚገርማችሁ ነገር ግን ተያዘች። የሚገርም ነገር አልጋው ላይ ወጥታ ሲጥ ልታደርገው ስትል ሀንቾ ደረሰችባት። ሀንቾ እኮ ለደቂቃም ከአባቷ ዘንድ ርቃ አታውቅም። እንደውም አልፎ አልፎ ራሱ ስራ ስትሄድ አልፍዳ ብትሄድም አሴርን አስቀምጣ ነው የምትሄደው። አሴር ከአባዬ ጋር ሁን አባዬ ምን እንደሚፈልግ ገንዘብ እንኳን ከሌለክ ለኔ ደውለህ ንገረኝ። እኔ ሁሉንም ነገር አደርጋለው። ስለዚህ ባክን አሴር ካባዬ ጎን አትራቅ፣ እያለች ሁልጊዜ ለአሴር ትናገራለች ማለት ነው። አሴር ደግሞ ሀንቾ አያሳስብሽ፣ እኔ ሁሌም ከጎንሽና እንዲሁም ካባዬ ጎን ነኝ፣ እባክሽን አንቺ ብቻ አትጨናነቂ ይላታል። ከዛ እሽ በቃ እና ለደቂቃም ለሰከንድም ከአባዬ ጎን እንድትርቅኔ አልፈልግም። አባዬ የሚፈልገው ነገር ምን እንደሆነ ምግብም ደግሞ አብላው፣ እባክን አሴር ከአባዬ አትራቅ እያለችው ሁልጊዜ ሀደራ እየሰጠች ወደ ስራዋ ትጓዛለች። እናም ከስራዋ መልስ መታ ሳለች የሚገርማችሁ ነገር በትንሽ ደቂቃ እኮ ነው ሮጣ መጣ የግድያ ሙከራ ስታደርግ በስተመጨረሻ ሃንቾ ያዘቻት ማለት ነው። እና የባዩሽ ስራ ተንኮልና የምታሴራው ሴራ መጥፎ እንደሆነ ሁላችንም ጠንቅቀን እናውቃለን። አሁን ላይ ባዩሽ ይህንን ስራ የምትሰራው ለራሷ ጥቅምና ብርም ያስፈልገኛል በሚለው የግድያ ሙከራ ስታደርግ ተያዘች ማለት ነው። እናም እውነታውን ወይዘሮ ሜላት በደረሰችበት ሰዓት ማመን አቃጣት። ጓደኝ እንደዚህ አይነት ነገር በፍጹም አታደርግም። አንቺ ውሸትሽን ነው። ለምን እጅሽን በጓደኛ ላይ ትቀስሪያለሽ? እጅሽን አሁን አንሺ። እንዴ በፍጹም በፍጹም ባዮሽ እንደዚህ አታደርግም። አንቺ ከራስሽ ተፈላስፈሽ ያመጣሽው እንጂ እንደዚህ አይነት ነገር ጓደኝ በፍጹም አታደርገውም፣ አላለችም ሜለት ከዛ አይ እንግዲያውስ እኔ እኮ የግድያ ሙከራ ስታደርግ ነው የደረስኩባት ትዬ፣ እንዴት ይሄ ግን ለምንድነው ይሄና ለኔ ነው በማውራው ነገርና በምናገረው ነገር የማታምኝኝ፣ እኔ እኮ ያየሁትን ነው እንጂ ያላየሁትን እኮ አላወራም። እናም በምታደርገው ድርጊት እኔ የሌለው መስሏት ለአባዬ ሰው የሌለ መስሏት የምታደርገውን ድርጊት እኔ ነኝ፣ እንደውም ያየሁትም የደረስኩትም እኔ ነኝ አላለችም። ከዛ ስትል አይ እንግዲህ ያው ሳትቀባጥር ያለቻት ማለት ነው። ግን ማመን አቅቷታል፣ ወይዘሮ የሚላት ብላ ብላ እንደዚህ አይነት ነገር አራት አድርገው በፍጹም አታደርገውም ስትል፣ እናም ደግሞ እኔ እኮ ያላየሁትን ነገር እትዬ አልናገርም። እኔ ለምንድን ነው የምዋሽሽ? እትዬ እኔ መዋሸት እኮ አልፈልግም። ያልሆነውንም ነገር ደግሞ አልናገርም የሆነውን እንጂ። እኔ መቼም ብሆን ማስመሰል አልፈልግም። በቀጥታ መንገዴ እንደ መጀመሪያ መጓዝ ነው የምፈልገው። ስለዚህ እትዬ እባክሽን አትሳደቢ። አትንኪኝ። እኔ ቤት ሄጄ ራሱ ካልተመቸውሽ እኔን ማሰናበት ትችያለሽ። የቤተሰብ ችግር ያለኝ አይምሰልሽ። እኔ እውነታውን ለማወቅ እንጂ ከምንም በላይ እኔ አባዬ አለልኝ አለቻት። ባክሽን አትቀባጥሪ ሌብን ከዛ የሚገርማችሁ ነገር ባክሽ አትቀባጥሪ ሌባ መሆንሽን ትዘናጋለሽ እንዴ ረሳሽ እንዴ ብላ ስታፋጥታት አንቸው ደግሞ ልታለቅስ ደረሰች። በዚህ እኔን አትገምጭኝ እኔ እንደዚህ አይነት ሰው አይደለውም። እባክሽን እኔ እንደዚህ አይነት ሰው አይደለውም እንደዚህ አትበኝ ስትላትም፣ አዎ እንዲህ እኔ ኮ ጠርጥሬም ነበረ አንቺ ነሽ እንጂ ወይዘሮ ባዩሽ እንደዚህ አይነት ሰው አይደለችም ብላ ለወይዘሮ ባዩሽ አግዛ ወይዘሮ ሜላት ተናገረች ማለት ነው። ለምን ወይዘሮ ባዩሽ ተንኮለኛ እንደሆነች እስካሁን ድረስ ሜላት ምንም አምና መቀበል አቅቷታል። ሲጀመር ኮ ከጀርባዋ እያጠቃች እንደሆነም ግራ ተጋብታን ያለችው የሚገርማችሁ ነገር በጣም ሙጭልፍ አድርገ እየበላቻት ነው። በእርግብ ቆማ ወይዘሮ ባዩሽ ወይዘሮ ሜላትን በደካማ ጎኗ ተጠቅማ ድብና አድርገ እየበላቻት ነው። ግን ያለውን እውነታ ስላልደረሰችበት ከባዩሽ ጎን ነው መቆም የምትፈልገው እንጂ ከአንዲት ሰራተኛ ጎንም ለመቆም በፍጹም አትፈልግም። ወይዘሮ ሜላት ግን ሀንቾ ደግሞ ያለውን ነገር እውነታውን በትክክል ቀጥታ ለመጓዝ እንጂ ለማስመሰል ምንም አይነት ቦታ እንደሌላት ነው የተረዳሁት። እና ሰላም ውድና የተከበራችሁ እንደተለመደ አስቴታችሁን በኮሜንት አስቀምጡ። ከዚህ ድራማ ምን ተማራችሁ? የተማራችሁትን አስቴታችሁን አስቀምጡ ማለት ነው። በጣም አሪፍ ነው፣ በጣም ምርጥ ነው። ብቻ ትንሽ የምርመራው ውጤት ስለ ተጭበረበረ በረበረ እኔ ራሱ ጥያቄ ሆነብኛል ማለት ነው። እስቲ በቀጣይ እንደሚስተካከል በተስፋ ሁላችንም እንጠብቃለን ማለት ነው። አሁን ላይ ሀንችው በጣም አዝናለች። እውነታውን ለማወቅ ጥረት የምታደርግ ጀግና ሴት ናት። የማታስመስልም እና የማትዋሽ ና ሞጭላፋም ሌባም እንዳልሆነች ሁላችንም ጠንቅቀን እናውቃለን። በእውነት መንገድ የምትጓዝ ጀግና ሴት ናት። አሁንም እውነት ደግሞ በራሷ ጊዜ እስክትወጣ ድረስ በተስፋ እሷም እየጠበቀች ነው። እኛም ደግሞ በቀጣይ ምን እንደሚፈጠር የምንጠብቀው ይሆናል ማለት ነው። እንደተለመደ አስቴታቸውን በኮሜንት አስቀምጦ ወዳቸኋለሁ፣ አከብራቸኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ የሆነላችሁ ባይ ባይ።